በቅድሚያ ይህንን ስራ አጠናቀን ዛሬ እንደዚህ ለህዝብ፣ ለአገልግሎት ክፍት ማድረግ እንድንችል የረዳን ፈጣሪ አምላክ የተመሰገነ ይሁን ማለት እወዳለሁ። የካዛንቺስን አጠቃላይ የኮሪደር ልማትና መልሶ ማልማት ስናስብ መጀመሪያ ያሰብነው ሰውን ነው። ካዛንቺስ ላይ እንደምናውቀው በጣም የተጎሳቆለ ኑሮ የሚኖሩ ለመኖር የማይመች መኖሪያ ቤት የሚመስሉ ነገር ግን እጅግ የዘመሙ ያረጁ፣ የወደቁ ጎጆዎች የፍሳሽ ማስወገጃ የሌለበት በውስጡ ያለው የኤሌክትሪክ መስመር እንደ ሸረሪ ድር የተጠላለፈ ብዙ አደጋዎችና ወንጀሎችም የሚደረጉበት አካባቢ፣ ከፍተኛ የኢኮኖሚ ስብራት፣ የማህበራዊ ስብራት የነበረበት የከተማችን አካባቢ ከመሀል ከተማ አንዱ ነው። ትልቁ ማሳያ ነው። ስለዚህ መልሰን እናልማ፣ ኮሪደርን በዚህ አካባቢ ማልማት አለብን። መሰረተ ልማቱ ደቅቋል ብለን ስናስብ መጀመሪያ ያሰብነው ሰውን ምን እናድርገው ነው። ቅድሚያ ለሰው ነው። ሰው ተኮር ነን። ለሰው ቅድሚያ ሰጥተን መስራት እንድንችል ትልቅ እቅድ አቀድን። በዛ እቅድ ላይ ተመስርተን ወደ 5700 የሚሆኑ መኖሪያ ቤቶችን ገነባን። ወደ 1ሺ 5መቶ የሚሆኑ መጠለያ ቤቶችን ምንም ቤት ላልነበራቸው ሰውን ተጠግተው ይኖሩ የነበሩ በተለያየ በረንዳ ላይ ያድሩ የነበሩ ተለጣፊ ቤቶችም ጣራ ውስጥም ቆጥ ላይ ይኖሩ የነበሩ ነዋሪዎች ያሉበት እጅግ በጣም እውነቱን ለመናገር አሳዛኝ የሆነ አኗኗር ነገር ግን ደግሞ ያንን አኗኗር ለረዥም ዘመን ተላምደውት ይኖሩበት የነበረውን ነው። ለእነሱ መጠለያዎች ገነባ። ወደ ሺ ሰባት መቶ የሚሆኑ መኖሪያ ቤቶችን ሁሉንም አይነት መሰረተ ልማትን እንደ ማሳያ ገላንጉራ ላይ አቃቂ ላይ እንዲሁም ደግሞ አራፍሳ አካባቢ እንዳያችሁት ያንን መንደር መስርተን ህዝባችንን ነው ከዚህ ያነሳ ነው አሸጋገርን ወደ አዲስ መንደር። አዲሱ መንደር በከተማ ጽንሰ ሀሳብ የተገነባ ነው። ኔበርሁድ የሚባለው የጋራ መጠቀሚያ ስፍራዎች ያሉት ነው። ይህንን ካደረግም በኋላ አካባቢውን ማጽዳት፣ ማንሳት ትልቅ ስራ ነበረ። እሱን ሰራን። ካዛንችስ እንግዲህ በአጠቃላይ በካዛንችስ ኮሪደር ውስጥ የሚሸፈነው ወደ ሺህ ሄክታር መሬት ነው። እነኚ 1000 ሄክታር መሬቶች ወደ 20000 የሚደርሱ መኖሪያ ቤቶች ይገነቡበታል። መንገዶቹ ኔትወርክ ዶኗል። ወደ 40 ኪሎ ሜትር የሚሸፍን ነው። እነ ቸርቸር ጎዳና እነ ለጋሃር ከስጢፋኖስ 4 ኪሎ ከ ኪሎ ስጢፋኖስ መንገዶች ሁሉ እንደገና መልሰው የለሙት በዚሁ ኮሪደር ስር እየተቀናጁ ነበርና ካዛንችስ እንደምናየው መንገዱ ኔትወርክ ዶኗል። በሁሉም አቅጣጫ ካዛንችስ መጥቶ ስለ ኮኔክቲቪቲ የማይገባው ገባው ሰው አለ ብዬ አላስብም። ክቡር ጠቅላይ ሚኒስትራችን ብዙ ጊዜ ፕሮጀክቶቻችን እናገናኝ እርሰ በርሳቸው የተናበቡ ይሆኑ ለውጤታማነት ቀልጣፋ አገልግሎትን ለማምጣት የሚያስችሉ ይሆኑ የሚለውን ጽንሰ ሀሳብ በተሟላ ሁኔታ ካዛንቺስ ላይ መተግበር ችለናል። እግረ መንገዳችን ደግሞ ወደ እነኚህን 40 ኪሎ ሜትር መንገድ ስንገነባ መልሰን ስናድስ በርካታ መሰረተ ልማቶችን ለዘላቂ ልማት ለኢትዮጵያ ብልጽግና ለነገው ትውልድ ስንቅ የሚሆን ስራ ለዛሬው ትውልድ ደግሞ ጥሩ መጠቀሚያ ክብራችንን የሚያስጠብቅ ጽድት ያለች አዲስ አበባና የመኖሪያ አካባቢ እንድትኖረን ማድረግ የሚያስችል ማሳያ ተሰርቷል። የእግረኛ መንገዱን ካየነው ወደ 81 ኪሎ ሜትር የሚሸፍን ነው። የሳይክል መንገዱ ወደ 27 ኪሎ ሜትር የሚሸፍን ነው። ወደ 15 የሚደርሱ የህፃናት መጫወቻ ስፍራዎችን ገንብተናል። እሱም ብቻ አይደለም በተጨማሪ ፓርኪንግ ነው። ትልቁ አዲስ አበባ ላይ መንገድ የሚያጣበበውና የመንገድ ደህንነትን የሚጎዳው አርባ ያክል ፓርኪንጎችና ተርሚናሎችን በዚሁ በካዛንቺስ ኮሪደር ላይ መገንባት ችለናል። እሱ ብቻውን አይበቃም። ካዛንቺስ ምንም እንኳን የደቀቀ የመኖሪያ ቤት አካባቢና መሰረተ ልማት ቢኖራትም መንገድ ዳር ዳር ላይ ደግሞ ጥሩ ቢዝነስ አለ። በኮንቴነርም በተለያየ በዛው በደሳሳ ቤት አንዳንዱም ደግሞ ደህና ሻል ያለ ሆነው ንግድ ቤቶች አሉ። እንደምናየው እነኛ ንግድ ቤቶች እንዴት አድርገን ካዛንቺስ ላይ እንመልሳቸው የሚለውን አሰብን። ስናስብ እዚ አካባቢ መቶ አምስት ሱቆች እንገነባን ማለት ነው። እነኚህ መቶ አምስት ሱቆች ውስጥ አብዛኛው ወደ ሰባ አምስት እጅ የሚሆኑት ቀድሞ ካዛንቺስ ይኖሩ የነበሩ ነዋሪዎች እና እዚያ አካባቢ ይነግዱ የነበሩ የገቡበት ነው። ሌላውን ወደ አስር እጅ የሚሆነውን ደግሞ ለነገዋ ልጆች ነጋ የታድሶና የክህሎት ማሰልጠኛ ተቋማችን ሴቶችን ከአዲስ አበባ ጎዳናዎች ከከፋ ኑሮ ውስጥ አስወጥቶ አሰልጥኖ ያበቃ ስለሆነ፣ እንደ አንድ ማሳያ እዚህ ከሴቶች አደባባይ ጋር አያይዘን እነሱንም የስራ እድል የፈጠርንበት በእርግጥ ሰው ሰው የሚሸት ብቻ ሳይሆን ሰው ማዕከል ያደረገ ለሰው ትልቅ ፋይዳ ያለው ስራ የተሰራበት ነው። የሴቶች አደባባይ ደግሞ በምናይበት ሰዓት አደባባዩ ከተሰየመ ከረም ብሏል። ነገር ግን የሴቶችን ሚና የሚያሳይ ምንም ነገር አልነበረው። ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ ኢትዮጵያን በመገንባት ማህበረሰብን በመገንባት ትልቅ ሚና አላቸው። ነገር ግን ማህበረሰቡ ውስጥ ጎታች የሆኑ ኋላቀር አስተሳሰቦች ሴቶች ሲጎዱ እናያለን። በተለያዩ ሴቶች ላይ በሚደርሱ አካላዊና ስነልቦናዊ ጥቃት ሚናቸው ሲንቋሸሽ እናያለን። ይሄ ትክክል አይደለም። ለትውልድ እንደዚህ አይነት እዳ ማስተላለፍ የለብንም። ለትውልድ ማስተላለፍ ያለብን ምንዳን ነው መልካም አሻራን ስለሆነ የሴቶች አደባባይ በዋና ከተማችን ላይ፣ በአፍሪካ መዲና በአዲስ አበባ የሴቶች ሚና ማህበረሰብ ውስጥ ምን እንደሚመስል ትውልዱ የተወሰነ ግንዛቤ እንኳን እንዲያገኝበት ብለን በሚያምር ሁኔታ ገንብተናል። ሀውልቷ ላይ የምትታየዋ ሴት ሩቅ የምትመለከት ናት። ሩቅ ነው የምትመለከተው። በእጇ ሚዛን ይዛለች። ኢትዮጵያን ነው የምትወክለው። ኢትዮጵያ በሴት ስም ነው የምትጠራው። አዲስ አበባችንም በሴት ስም ነው የምትጠራው። ስለዚህ ኢትዮጵያ ሩቅ አልማ እየሰራች ያለች ሀገር መሆኗን ህልሟን ነው የሚያሳየው። ይሄ በእጇ የያዘችው ሚዛን ደግሞ ኢትዮጵያ ውስጥ ለፍትሐዊ ተጠቃሚነት ለእኩልነት በርካቶች ዋጋ ከፍለዋል ና ወደ ትውልድ ትውልድ እዳ የሆነ እየተሻገረ ሲያጋጨን ፍታዊነትን ማረጋገጥ ዳገት ሲሆንብን እና ያለንና ኢትዮጵያ ፍታዊነትን ለማረጋገጥ በሁሉም ዘርፍ እያረገች ያለውን ያለውን ጥረት ያሳይልናል ብለን ነው። የቆመችበት ችቦ ነው። ችቦ ደግሞ የሚያሳየው ኢትዮጵያ በርካታ ድል ያላት ሀገር ናት፣ ወደፊትም ድሏ ይቀጥላል። ከአድዋ ጀምረን በርካታ ድሎችን የምትኮራበት ድሎችን እየዘከርን ያለ ነው። ኢትዮጵያ የቆመችው እዛ እድል ላይ ነው። ከቧት ያለው የጽጌረዳ አበባ ነው። ይሄ የጽጌረዳ አበባ አዲስ አበባን ይወክላል። አዲስ አበባ ስለምንል ኢትዮጵያ የቆመችበት ይሄ አበባው ላይ ደግሞ ሴቶች ከእንጨት ለቀማ በእጃቸው ወፍጮ ከመፍጨት ሙቀጫ ከመውቀጥ ልጅ ወልዶ ጸንሶ አሳድጎ ቀርጾ ሰው ከማድረግ ጀምሮ እስከ ትልልቅ ኃላፊነት ትልልቅ የቢዝነስ ኃላፊነት የሀገር መሪነት በርካታ የእምነት በሁሉም ዘርፍ ሴቶች ያላቸውን ትልቅ ጥበብና ሚና ያሳይልናል። ኢትዮጵያ በነኚ እጆች ጭምር ተሰርታ የቆመች ትልቅ ሚና ያላቸው አጽንተው ያቆሟት እንደሆኑ የሚያሳይልን ነው። ካዛንቺስ አዲስ አበባን እንደስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። እየሰራን ያለነው ለጋራ ጥቅማችን ነው። ብዙዎች ተሳትፈውበታል። ከሁሉ በላይ የካዛንችስና አካባቢው ነዋሪዎች ከዚህ እስከ አዋሬ ድረስ እስከ ቀበና መጋጠማ ቤለር ሜዳ ድረስ በዚህ በኩል እስከ አድዋ ድልድይ በሌላ በኩል እስከ ኡራኤል፣ ወደ ቤተ መንግስት እስከ አራት ኪሎ በመገናኛ ወደ መስቀል አደባባይ እስከሚመጣው መንገድ በዚህ አካባቢ ሁሉ በተለያየ መንገድ ቢዝነስ ይሰሩ ይኖሩ የነበሩ ምንም ጎስቋላ ጎጆው ጎጆ ብትሆን ይኖሩ የነበሩ ነዋሪዎቻችን አምነውን በስነ ስርዓት ካስተናገዳችሁን አገራችን ትልማ ከተማችን ትልማ የሚለው ይሁንታቸውን ሰጥተው ስለደገፉ ነው ይህንን መስራት የቻልነው። ታላቅ ክብርና ምስጋና ይገባቸዋል። ሁሌ እናመሰግናቸዋለን። ካዛንችስን ያየ በካዛንችስ ደስ የተሰኘው ሁሉ ለእነሱ ቅድሚያ ምስጋና ማግባት ማድረስም አለበት ብዬ አምናለሁኝ። እኔም እጅግ አድርጌ እናመሰግናችኋለን ማለት እወዳለሁ። በሌላ በኩል ይሄ ሁሉ ሀብት ከመንግስት ብቻ አልመጣም። በርካቶችን አስተባብረናል። በገንዘባቸው፣ በጉልበታቸው፣ በተለያየ መንገድ ማሽነሪያቸውን ጭምር እያዋሱን አብረውን እዚህ ሰርተዋል። በጣም ሰፊ ትርፍ አልፈለጉም። አገር ማነጽ በጋራ እንደሆነ አምነው አብረውን ሰርተናል። ለጋራ ጥቅም መሆን ገብቷቸዋል። ንጽሕና ስታንዳርድ የቆሸሸ ቦታ አለመኖር እንደ መንግስት ብቻ የምናወራው ብቻ ሳይሆን ማህበረሰባችንም ይሄው በተግባር ደግፎን አብሮን ሰርቷል። ሰፊ የስራ እድል ተፈጥሯል። ስራ በሚሰራበት ሰዓት በመቶ ሺዎች የሚቆጠሩ ሰዎች እንጀራ በልተዋል። በኮሪደር ልማት ስራ ሰፊ ገበያ ነው የገበያ ትስስር ነው የተፈጠረው። እዚህ ከአረንጓዴ ልማት ጀምሮ የሚሰሩ መሰረተ ልማቶች አቅርቦት አላቸው። ከኋላ የሚሸጡ አሉ እኛ ምንገዛ እነሱ የሚሸጡ እዚህ ደግሞ የሚሰሩ ሰዎች የስራ እድል ተፈጥሮላቸዋል። ትልቅ ገቢ ተገኝተዋል። አሁን ደግሞ ወደ ስራ ሲገባ ሰፊ የስራ እድልን የሚፈጥር ሆኖ አግኝተነዋል። ኢኮኖሚያችንን ይጠግናል። ስብራቱን የማህበራዊ ስብራት ትላንትና መጸዳጃ ቤት በሌለበት ንጥቂያ፣ ዝርፊያ የተለያየ አስገድዶ መድፈር ማይመጥነን ወደ ኋላ መለስ ብለስና ኋላ ቀርነት የሆነ በተለይ ሴት ቶቻችን ላይ ይደርስ የነበረው እንደዚህ አይነት ሰፈር ብዙ ማሳያ ምክንያቶች አሉንና ያንን የለወጠ ነው። ክብራችንን ይመጥናል። በዓለም ደረጃ ተወዳዳሪ መሆን አለብን። ዓለም ደረጃ ለመወዳደር ደግሞ አዲስ አበባ ናት መግቢያ በር ለሁሉም ሀገራችን ክፍል። ስለዚህ አዲስ አበባ የስታንዳርድን ማሳያ እንድትሆን ከዚህ የጀመረው ኮሪደር ልማት በሁሉም የከተማችን አካባቢ እንደተስፋፋ ሁሉ ስንሰራ በጣም ጥራት ያለው ፍጥነት፣ ጊዜን በገንዘብነት አይተን በሀብትነት አይተን መጠቀም እንደሚገባን፣ ለሊትና ቀን መስራት፣ ፋሽን አንድ ሰሞን የምንጀምረው ሳይሆን ሁሌ ልንሰራው የሚገባ እውቀታችንን፣ ገንዘባችንን፣ ጉልበታችንን ሳንቆጥብ ሀገርን ለመገንባት እልህ ገብተን እየሰራንበት ያለ ነው። ብዙዎች ሀገራቸውን የቀየሩት እንደዚህ ነው። ያው እኛም እየተቀየር ነው። እግዚአብሔር ይመስገን ጥሩ ጅማሮ ነው። አንረካም፣ እንቀጥላለን። ያስተባበሩትን በዚህ ውስጥ የተሳተፉትን ሁሉ እጅግ አድርጌ ማመስገን እወዳለሁኝ። ከሁሉ በላይ ክብር ጠቅላይ ሚኒስትራችንንም ደግሞ በጣም አመሰግናለሁ። ምክንያቱም እንደዚህ አይነት ሀሳብ ስናመጣ እሳቸውም ደግሞ ሀሳብ አፍልቀው ሲሰጡን በሚገርም ሁኔታ ያ ሀሳብ በተሟላ ሁኔታ ስለመተግበሩ ይከታተላሉ። ሀሳብ ይሰጡናል ይደግፉናል፣ ያበረታቱናል። ይሄ ለኛ ትልቅ አቅም ነው። ስለዚህ በአጠቃላይ በብዙ መንገድ ስኬታማ የሆነ ስራ ሰርቷል። ሌሎች ኮሪደሮችም እየደረሱ ነው። ለህዝባችን ቃላችንን በተግባር እንሆያልን። እንቀጥላለን፣ እንሰራለን፣ አንደክምም፣ አንድረካም። በዚህ ገና ነው። እንቀጥላለን፣ እንተባበር። ይኸው ጅማሯችን መልካም ተስፋ፣ መልካም ውጤት አስገኝቶልናል። ውጤቱ ደግሞ የጋራ ነው። ለህዝብ ነው የተሰራው። ህዝብ ነው የሚጠቀምበት። ህዝባችንን እግረ መንገዴን የእናንተ ነው፣ ጠብቁት፣ ተጠቀሙበት፣ ተንከባከቡት ማለት እወዳለሁ።